ኢሬቻ የኦሮሞ ሕዝብ ከተለያየ አቅጣጫ በአንድ ስፍራ ተገናኝቶ የሚያከብረው በዓል በመሆኑ ትልቅ ስፍራ ይሰጠዋል። ኢሬቻ የዝናብ ወቅት ማለቁን ተከትሎ በመስከረም መጨረሻ ላይ በተለያዩ ባህላዊ ክንውኖች የሚከበር ነው። በዓሉን ለማክበር በስፍራው የሚገኙ ሰዎች ባህላዊ አልባሳትን በመልበስ እርጥብ ሳርና አደይ አበባን በመያዝ በገዳ ስርዓት መሰረት አባገዳዎችና ሀደሲንቄዎችን እንዲሁም አቅመ ደካሞችን በማስቀደም ወደ ስፍራው ይጓዛሉ። በዚህ ወቅት አባገዳዎችና ሀደ ሲንቄዎች ፈጣሪ ወይም ዋቃ ምሕረትን እንዲሸራቸው፣ መጪው ጊዜ ሰላም እንዲሆን፣ የተዘራው እንዲያፈራ ፈጣሪን ይለምናሉ። የዘንድሮ የሆረፊንፊኔ ኢሬቻም በዚሁ መልክ እየተከበረ ነው። የተደረገው ዝግጅትም እንዳስደሰታቸው የኦሮሞ አባገዳዎች ህብረት ሰብሳቢ አባገዳ ጎበና ሆላ ገልጸዋል። ደቃ ከዚህ ቀደም በሆረ ፊንፊኔ እሬቻ የምናከብርበት ስፍራ ዛሬ የበለጠ ጸድቶና ለበዓሉ ዝግጁ ሆኖ አግኝተነዋል። በዚህ ስፍራ የሚገኘው ታዳሚም ከጠዋት አንስቶ እስከ እኩለ ቀን ምስጋናውን አቅርቦበታል። ስፍራውን በዚህ መልኩ ዝግጁ ስላደረገልን የአዲስ አበባ ከተማ አስተዳደርን እናመሰግናለን። እሬቻ ማለት እርቅ ነው። እሬቻ ማለት ሰላም ነው። እሬቻ ማለት ትውቅ ነው። ከምዕራብ፣ ከምስራቅ፣ ከደቡብ እስከ ሰሜን የኢትዮጵያ ብሔር ብሔረሰቦች ሁሉ እዚህ ተገኝቶ ስለ ሰላም፣ ስለ እርቅ ማጠየቅና ማለመን ስለሆነ ይሄ እሬቻ ማቃጠል አለበት። የዘንድሮው የኢሬቻ በዓል ከወትሮው የተለየ ነው፣ መጪው ትውልድም ባህሉን ጠብቆ ሊያስተዋውቀው ይገባል ያሉት ደግሞ የጉጂ ኦሮሞ አባገዳ ገናሌ ኦጋ ናቸው። የዘንድሮ ኢሬቻ ከዚህ ቀደሙ የተለየ ነው። ኢሬቻ ለሀገር ሰላም ፋይዳው የጎላ ነው። ኢሬቻ ምስጋና የማቅረቢያ በዓል ነው። ኢሬቻ ላይ ከኦሮሞ ሕዝብ በተጨማሪ ሌሎች ብሔር ብሔረሰቦች ተገኝተው ወዳጅነታቸውን እየገለጹበት ነው። እኛ የቀደምነ አባገዳዎች ዋጋ ከፍለን ኢሬቻን እዚህ አድርሰነዋል። መጪው ትውልድም ባህሉን ጠብቆ መቀጠልና ማስተላለፍ አለበት። ምህታ ስንቄ እኛ ሀደ ስንቄዎች መሳሪያችን ብትራችን ነው። የምንገስጸውም የምንቀጣውም በብትራችን ነው። ሙሽሮች እንድርበታለን። ብትራችንን በተጣሉ ሰዎች መካከል ስናስቀምጠው ጸባቸውን ያቆማሉ፣ ያከብሩናል፣ እርቅም ይፈጽማሉ።